ስለ ኃጢያቱ የሚያለቅስ ብፁዕ ነው። እኔ እንደዚህ ነኝ ብሎ ኃጢያቱን እያነሳ ከእግዚአብሔር ጋር እየተነጋገረ እኔ እንዴት ነው በመንግሥትህ የምገለጠው በኋላ ስትመጣ በየትኛው ነው የምቆመው እያለ የሚያለቅስ ብፁዕ ነው። ምክንያቱም ምንድን ነው አለ፣ መጽናናትን ያገኛል አለ። በኋላ ማልቀስ የለም ማለት ነው። አሁን ካላለቀሰ ግን በኋላ የግድ ማልቀስ ይኖርበታል። ምክንያቱም ሰው በሁለቱ አለማት ወይ በዚህ አለም ወይ በወደኛው አለም ያለቅሳል የግድ ነው ይሄ በዚህ ዓለም ያለቀሱ በወዳኛው አለም መጽናናትን ያገኛሉ በዚህ አለም የሳቁና የጨፈሩ በወዳኛው አለም ልቅሶ ይጠብቃቸዋል ማለት ነው ወዳጆች በየትኛው ልቅሶ ብንጨርስ ይቻላል በማያልቀው ዘመን ከማልቀስ በሚያልቀው ዘመን ማልቀስ አይሻልም ስለዚህ ነው አሁን የሚያለቅሱ አለ ብፁዋን ናቸው አለ ለምን ይሄ ልቅሶ ያልፋል በኋላ መጽናናት ያገኛሉ አለ ስለዚህ ነው አሁን። ስንቱ ነው እንደ በእውነቱ ለነፍሱ አስቦ የሚያለቅሰው ገንዘብ ሲያጣ፣ ንብረት ሲወድምበት፣ ቤት ሲቃጠልበት፣ እንዲህ ሲሆን ብቻ እኮ ነው ልቅሶ ይመጣል። ይሄ ያልተገባ ልቅሶ ነው። ዘመድ ሲሞትብን ነው የምናለቅሰው። ይሄ አይደለም። የልቅሶ መሰረታዊ ትርጉም አልገባንም ማለት ነው። አንድ ሰው ሲሞት አብዙቶ የሚያለቅሱ ሰዎች እንዲያውም ከክርስትና ሕግ ውጭ ናቸው። እግዚአብሔርን አያምኑትም ማለት ነው። ለምን ወዴት እንደሄደ አያምኑም ማለት እኮ ነው። ያው በኖ ጠፍቶ የቀረ ነው የሚመስላቸው ማለት ነው። እናንተ ለምን ሞኞች ትሆናላችሁ? ሰው እኮ ሞተ ማለት ወደ እግዚአብሔር ሄደ ነው። ጥሩ ወደ እግዚአብሔር ለሄደ ይለቀሳል ወይስ በዚህ ዓለም ለሚኖር ይለቀሰ? ለማን ማልቀስ እንደሚገባ እንኳ አናውቅም። አሁን በህይወታቸው ሳሉ ለሚጨማለቁ ሰዎች እኮ አናለቅስም። በኃጢአት ተዘፍቀው የንስሐ ህይወት እንኳን ለሌላቸው ሰዎች አናለቅስም። ግን በሞት ወደ እግዚአብሔር ለተወሰደው ግን አብዝተን አምረን እናለቅሳለን። ወዳጆቼ ሞትን የምንረዳው በክርስትና መነጽር አይደለም ማለት ነው። ይህ ከሆነ ስለዚህ ነው አብዝተው የሚያለቅሱ ሰዎች በእንደዚህ አይነት ተራ ነገር ይሆንባቸዋል። እግዚአብሔር መንግስቱን እንዲሰጠ ነው የምናለቅሰው። የሞተውን ከወንድማችን፣ ዘመዳችን ወደ እግዚአብሔር መንግስት እንዲገባ ነው ልቅሶ የሚጠበቅብን እንጂ፣ ከእኛ ስለተለየ የምናለቅስ ከሆነ ስህተተኞች ነን፣ ስህተተኞች ነን። ይሄ ራሱ ስለዚህ የሚያለቅሱ ብፁዓን ናቸው ማለት በነፍሳቸው ጉዳይ ቅጣት እንደሚመጣ አስበው የሚያለቅሱ ወይም ደግሞ ሰማይታትን ግፋቸውን እያሰቡ ያለ ኃጢአታቸው የተገረፉ የቆሰሉ አሉና የእነሱን ግፍ እያሰቡ የሚያለቅሱ ብፁዓን ናቸው። ስለ ቅዱሳን ተጋድሎ ሲነገር የሚያለቅሱ ብፁዓን ናቸው። ስለ እመቤታችን ስደት መከራና እንግልት ሲነገራቸው የሚያለቅሱ ብፁዓን ናቸው። ክርስቶስ በመስቀል ላይ የተሰቀለ የሚለውን ትምህርት ሰምተው ዓለምን ልታድና አንተ ተሰቀልክ ብለው የሚያለቅሱ ብፁዓን ናቸው። ለምን? መጽናናትን ያገኛሉና ይለናል። ወዳጆቼ መጽናናትን ያገኛሉና። ይህ ማለት በወዲያኛው ዓለም ማልቀስ የሚባል አይጠብቃቸውም ማለት ነው።